የእኔ ወርቅ ሀይሚ የብሩክ ቅምጥል ማለት ነው። ዛሬ የቡቡዬ ልደት ነው ማለት ነው እና ሀይሚ ብሩክን ሰርፕራይዝ እንድታድርገው ነው። የዛሬ ያበደ ያበደ ያበደ ቪዲዮ ነው ማለት ነው እና እንጃ የእኔ ሽቅርቅር ባይዘዊት ኢንስተግራም ላይ ራሱ ያደረገችው በጣም በጣም ደስ የሚል ነገር ነው ማለት ነው። ለምን እንደሆነ አይ ዶንት ኖ። በጣም በጣም ደስ የሚል መልዕክት ነው ራሱ የዳተችለት ማለት ነው እና እኔ እንጃ እኔ አላቅም። ብቻ አንዳንድ ጊዜ ማለት ነው እና እግዚአብሔር የሚወዳቸው ሰው ይስጣችሁ። እየእውነት ነው የምላችሁ ማለት ነው እና በጣም በጣም ከምላችሁ በላይ በጣም ከምላችሁ በላይ እንደው የተሰማኝ ማለት ነው እና ምን እንዳለች ቃልን የእኔ ደስታ የእኔ ዓለም አንተን የሚመስል በዚህ ምድር ላይ የለም። ለማንኛውም እንኳን አወቅኩክ እንኳንም ወለድኩክ አለህ ብሩኬ አሳ፣ የኔ አለም፣ እንዳንተ አይነት ሰው በጭራሽ እኮ የለም። ይህችን ቀን የወደድኳት፣ አንተን ያወቅኩባት፣ ያገረስኩላት፣ ድንገት ያገኙበት በአሰባችታል። በቃ የኔ አለም እንኳን ተውልድ፣ በጣም በጣም ኦሜጋድ ብሩኬ ሲያይ ምን አይነት ስሜት እንደሚሰማው አይዶ ነን ያላቅም ማለት ነው እና በመጀመሪያ ሀፒ በርስቴ ብሩኬ፣ የሙሻ የሀይሚ ቅምጥል የሙሻ የሙሽዬ ልጅ የኔ ጀግና፣ ለሴቶች አሳቢ፣ አንተ ኩሩ ሰው ነህ ማለት ነው እና ሀይሚሻም እንኳን ተዋወቃችሁ፣ እንኳንም እዚህ ቀን ደረሳችሁ። ብዙ ነገሮችን በመቻቻል በማለፍ አንተ ትብስ አንቺ ትብስ ተባብላችሁ እዚህ ደርሳችኋል ማለት ነው እና እግዚአብሔር ይመስገን። አንዳንድ ጊዜ ስለምትፋቀሩ ነው እንደዚህ አይነት ነገሮች የሚከሰቱት፣ እንደዚህ አይነት ነገሮች የሚፈጠሩት ማለት ነው። የሰው ልጅ ስለሚዋደድ የሚጣለው ማለት ነው። ስትዋደዱ፣ ስትጣሉ ነው ሞር፣ ስትጣሉ ነው ፍቅራችሁን የምታውቁት ሞር። የበለጠ ትነፋፈቃላችሁ፣ የበለጠ ያን ሰው እንዳታጡ ያደርጋችኋል ማለት ነው። ቤተሰብ እስቲ ሰላም አላልኳችሁ ማለት ነው። ለምን እንደሆነ አላውቅም፣ ሀይሚሻ በጣም ስሜት የነቅታኝ ነው ቤተሰብ እና ሰላም ሰላም፣ ውድ የማርተ ኢትዮ ቤተሰቦች እንዴናችሁልኝ፣ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእኔ ቅመሞች፣ የኔ የብሩክና የሀይሚ ተከታዮች፣ ቤተሰቦቼ፣ ቅመሞቼ፣ የኔ ምን ልበላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ለምን እንደሆነ ታውቃላችሁ በቃ ሼር አድርጎልኝ፣ ፕሊስ በቃ። ላይክም አድርጎልኝ፣ ኮሜንትም አንዳንድ ጊዜ አድርጎልኝ። ጣብታቸኋልን ኮሜንቱ ማድረግ ትታችኋል። ምን ነው አስቀይም ኳቸውን ኤኒዌይስ፣ ዛሬ የቡቡዬ ልደት ነው። ቡቡ ብሩኬ በቃ እና በጣም በጣም በጣም ትናንትንም እ ማታ ነው ኢንስታግራም ላይ ያየሁት ብሩክ ተለጥፎ ፎቶ እንትን ይሄ በቃ እንኳን ትውልድ በቃስ አምቦልት እና፣ ኦማይ ጋድ ኦማይ ጋድ ኦማይ ጋድ። በዛሬ ደግሞ አስባችኋል ቅመማ እንደዚህ አይነት ፖይንት አስባቸው። እኔ ባለፈው አመት አላየሁ። ለምን አንድ ላይ ነበሩ፣ ግን አምና፣ ዘንድሮ ደግሞ እንትን ብለዋል ጀስት የበለጠ ተቀራርበው በጣም ደስ በሚል ሁኔታ ነው። ያው አምና አንድ ላይ ቢሆኑም ጀስት ግን እንደ መጀመሪያው እንዳሁኑ ሞር በጣም አልተቀራረቡም፣ በጣም አልተላመዱም ምናምን ማለት ነው። የአሁኑ ደግሞ ደስ የሚለው በጣም ተግባብተዋል ብዙ ነገሮችን አብረው አሳልፈዋል፣ ምናምን ዛት ሚን ማለት ነውና በጣም ያበደ የሚሆነው ማለት ነውና። ዛሬ ግን እኔ ፎቶ አነሳስ ዛሬ በሌለት ታይ መካኝተው ማለት ሀይሚስ ሳትሳማቀር ካሜራ ፊት ማለት ነው እና ብሎ አሰውዬ ማለት ነው እና በጣም በጣም በጣም በጣም ደስ የሚል ቪዲዮ በቃ እንጃ። እኔ በጣም በጣም ክምላችሁ በሌ ነው እና በጣም የኔ አስተዋይናት የኔ ቅመምናትና ማለት ነው አስባችሁታል። በቃ እሱን ለማስደሰት የማታደርገው ጥረት የለም። ብሩኬን እንትን ለማለት የማትለው ነገር የለም እና አንዳንድ ጊዜ በቃ ሰው ይስጣችሁ፣ በሄዳችሁበት ቦታ ከምንም በላይ ደግሞ የሚረዳችሁ ሰው ሲሰጣችሁ፣ የሚያፈቅራችሁ ሰው ሲሰጣችሁ በጣም ትልቅ ነገር ነው እና አንዳንድ ጊዜ የእውነት እንደዚህ አይነት ነገር በጣም ሲገጣጠም በጣም ደስ ይላል እና አዘርዋይስ። እኔ በጣም ደስ ብሎኛል እና በቃ መልክ ያስተላለፈችለት ነገር ለሱ በቃ ለሱ ያላትን ክብር የበለጠ ሞር ለሱ ቦታ እንዳላት ነው። በቃ እንትን ያለችው እና በቃ በኔቤት ውስጥ አብረካል ማለት እንትን አለች። ድካሟንም፣ ጉለቷንም ሁሉ ነገር ያንጸባረቀችበት ነው እና የኔ ደስታ፣ የኔ ደስታ፣ የኔ ዓለም፣ አንተን የመሰለ በዚች ምድር ላይ የለም። ሰማኝ እንኳንም ሰማኝ እንኳንም አወኩክ እንኳንም ወለዱክ እናቴ ትላላችሁ። ኧረ ተው ተው ተው ተው ተው! ፍቅረኛ የሌላችሁ ሰዎች ግን ተውቱ። ሀይሚሻይ ግን ይሰማናል በይ ችንቀን የወደድኳት አንተን ያወኩባት በዚህ ምድር ላይ የተፈጠርኩባት አለ ትላለች። የገጠምኩለት ነው እና በጣም ደሳስ የሚል ግጥም ነው የገጠመችለት እና ማለት ነው። እና አንዳንድ ጊዜ ድንገት ያጎነበስኩ በሰዎች በቃ ባይዘወ በጣም ደስ ደሳስ የሚል ነገር ነው። በጣም በጣም በጣም በጣም በጣም እና እሱ ራሱ በጣም ኦማይ ጋድ፣ ዛሬ ብሩክ ሳያለቅስ ሁሉ አይቀርም ማለት ነው። ወንድ ልጅ አያለቅስ ባይዘ፣ በወህዱ ነው የሚያለቅሰው በልቡ ነው የሚያለቅሰው። እና ለምን እንደሆነ አላውቅም ወንድ ልጅ በጣም ሞር ሲከፋው በስተቀር ካልሆነ በስተቀር በስተቀር እንባውን እንዲህ ዱብ አድርጎት አያለቅስም፣ ግን በልቡ ያለቅሳል። ማለት አንዳንድ ጊዜ ደስታ ያስለቅሳቸዋል። እስኪ እኛ ሴቶች ደግሞ ብዙ ጊዜ ደስታችን በንባን የምንገልጸው ማለት ነው። አሁን ሀይሚ እንደዚህ አይነት ግጥም ለብሩክ ስለጻፈችለት እኔ በጣም እንትን ብሎኛል። እንባ ይበታሉ እህት ለመናገር ማለት ለምን ይህን ያልነው መውደዷ ይህን ያልነው ለብሩክ የምታስብለት ምናምን እላለሁ እና አንዳንድ ጊዜ ብቻ በቃ እንደዚህ አይነት ማለት እንዴት ወዷለች ብዬ ራሱ አላሰብኩም ማለት ነው። እና በጣም ልባም ናት ሀይሚ፣ በጣም የልባው ቃናት ና እንጃ። አምላክ ሆይ እንደዚህ አይነት ሰዎችን ያብዛልን። እንደዚህ አይነት አፍቃሪ ነው። እነምን ቺኮች ከሀይሚ ተማሩ፣ ሁላችሁ ፍቅረኛችሁን እንዴት ትሪት ማድረግ እንዳለባችሁ ማለት ነው። እና ኢኒዌይስ በድጋሚ ሀፒ በርስዴ ቡቡዬ የሀይሚ የኔ ሀይሚ የኔ ቅመም እና ዛሬ በቃ ዛሬ ያበደ ቪዲዮ በቃ ያበደ ቪዲዮ። እነዚህ አማል ላይ የሆነ አንተ አማል ላይ ጎበላ እና በቃ ኮሜንት ሁሉ ሀፒ በርስደይ የሃይሚ ንግስት በቃ ሀፒ በርስደይ ቡቡቡ። እና ዛት ሚንስ በጣም ደስ የሚል ነገር ነው ያለው ማለት ነው። እና ኢንዌስ እኔ በጣም ደስ ብሎኛል የእውነት ልንገራችሁ ማለት ነው። ለምን የሰው ደስ ያስደስተኛል፣ የሰው ስኬት ያስደስተኛል። አንድ እድሜ ስጨምሩ የበለጠ የሰው ልጅ ዛሬ መወለዳችሁን ስታስቡ ከባለፉ ስህተታችሁ በአንድ አመት ውስጥ ያባከናችሁ የሰራችሁን ስህተት ታስተካክላላችሁ። የሰው ልጅ ደግሞ እድሜው ሲጨምር የጭንቅላት እድገት ያመጣል፣ ይበስላል። ኦልሬዲ ብሩኬ የበሰለ ሰው እኔ አሁን በዚህ እድሜ እንደዚህ የምታስብ ለሴት ልጅ እንደዚህ መልካም ወቅ ስታርግ ምን አይነት ሰው እንደምትሆን ሳልኩት፣ ብሩኬ የእውነት ለመናገር ማለት ነው እና አንዳንድ ጊዜ ከሆድ ውስጥ ከሙሽ ሆድ ውስጥ እያለን መሰለኝ የበሰለው ማለት ነው። እና አንዳንድ ጊዜ ለዚህ ሁሉ መስዋዕት እሙሽ መመስገን አለባት ማለት ነው። እና እናቱ ናት የሰራችው። ለምን አስተዳደቅ በጣም ወሳኝ ያለው እና በጣም በጣም በጣም ለሴት ልጅ ያለ ክብር ብሩክ ምስላሴ፣ ስም እውነት በጣም እኔ አይቼ ራሱ አላውቅም። እና ኢንስ የበለጠ ከዚህ በላይ ፍቅራችሁን ያብዛላችሁ፣ ብዙ አመት አክብሩ ቀጣይ ቀጣይ ቀጣይ ቀጣይ ቀጣይ ቀጣይ ቀጣይ ብዙ አመት አብራችሁ ለማክበር ያብቃችሁ፣ ከልጆቻችሁ ጋር ለማክበር ያብቃችሁ። በቃ የንሳ እድሜ እሙሽንም፣ እንኳን ማርያም ማረችሽ። እና ብሩኪ ሀፒ በርስደይ፣ እንኳንም ተወለድ፣ እንኳንም ወደ ሶሻል ሚዲያ መጣ። የኛ የሶሻል ድምቀቶቻችን ናችሁ እና በቃ ቡቡዬ ሀፒ በርስደይ። እና በቃ የዛሬ ቪዲዮ በቃ እስማታ እስከሚመሽ ድረስ እንደኔ በጉት የሚጠብቅ ሰው እንጃ።